መቶ ሺ ብር ይረዳች። እንደዚህ አይነት ውሻ፣ ልማታዊ ውሻ እንተባበራለን። ይቻውን መቅዶኒያ ራሱ በእኛ ቤት ስም መቶ ሺ ረዳች ናት። ስትገዛት ሞዴል አድርጋለሁ። ማምዳ ሞዴል ተወዳድራ አንደኛ ወታ፣ ገንዘብ ያላት ለመቅዶኒያ ሁሉ የምትረዳ ውሻ ስታሳድጉ እንተባበራለን። ሰርጌ ላይ አሁን ይች ውሻ ተጠርታለች። መቅዶኒያ የረዳችኋ ውሻ አይደለም ሌላ ሰርግ ላይ እኔ ሰርግ ላይ እንደ ቪአይፒን የጠራናት ናት። ቁንጥብጣቢ የለመናችሁ ውሻ የምታበሉትን ነው እየተናገርኩ ካለውት እንጂ መቅዶኒያ ድረስ የመርዳት ሞዴል የሆኑ እንደዚህ አይነት ውሻዎች ልማታዊ ውሻ እንደግፋለን። ሰርጌ ላይ ራሱ ገስት ናት ይች ውሻ። ልጅ የከለከልኩ ለዝች ውሻ ግን አቤሌብል ናት። እኔ እኳ አንጀታችሁ ቅጥል የሚልን የተናገርኩት በጣም ነው ታሳዝኑኝ። አይዟችሁ፣ ወተት ጠጡ። ጾም ነው ጾም ነው የሁለቶቹ ሃይማኖት ጾም ነው። ምን ትጠጣላችሁ? ድሜ ጠጡ፣ እየቻላችሁ ዋጡት፣ ድሜ እየጠጣችሁ። ድሜ ውሸታም ለምትሉ ሄድና አጣራ። ልክስክስ እንዳንተ አይነት እንኳን በጾም አይደለም በፍስግም ዋሽቻ ላቅ። ሄድና መቅዶን ያጠብቅ እንደኔ ተርታራ መሰልኮ አንድ አለች አሜሪካን አገር ቁጭ ብላ ለመቅዶኒያ ይቺ ያለችኝን ምግብ ቤት ውሰዱ፣ ስንት ዶላር ይሸጣል አለች። አሁን አወጡት ኦንላይን፣ በአንድ ዶላር የሚገዛ እንኳን የለም የበሰበሰ ሬስቶራንት። መጣያጣችሁን ሬስቶራንት በመቅዶኒያ ሰበብ ተሽጦ ሳቢዋን ለማካመች ወይንም ደግሞ ግማሹን ያልኩት ብላ ልትቀበል ይሄ ወጣ አምስት ሳንቲም ይገዛ በአሜሪካን ምድር አንድ ዶላር የሚገዛ የሌለ ሬስቶራንት አንድ ሬስቶራንትን ያለች ለመቅዶኒያ ሰጥቻታለሁ። ስንት ሺ ነው? ሁለት መቶ ሺ ይሸጣል። ሙሉውን ቱሰደው ከዚህ በላይ ላይፌ ለመቅዶኒያ ብላል ወይ ተብሎ ቴንኪ ቬሪማች ማች በእንግሊዘኛ እና በአማርኛ ቴንኪ ቬሪማች ተብላ፣ ይሄው እነ ቸቤ ኢንተርቪው ሁሉ አድርገው ሊሸጥ ሲል ወፍ የሚገዛ እሱን ሬስቶራንት በአጠገቡ እንኳን የሚያልፍ የለም፣ እንኳን ሊገዙ። ሮሚ ፎሎ አደራርጉኝ የምትሉኝ እኔ ይሄ ቤት ፎሎ እና ፎሎ አደራርጋ ነው የሚል ጽፍ ያለው ሄደ፣ ገንዘብ ሰጠ፣ አበባ እና ምናምን። እኔ ላይ ከምትባረግ ሂድና ፎሎ እና ፎሎ ቤት ተደራረግ። ሲጀመር ፎሎ እና ፎሎ ተደርጋችሁ እድሜ ልካችሁን ምን ልሰሩበት ነው? ፎሎ አረግ ናችሁ ይዛችሁ የምትመጡት ቁም ነገር አለ ወይስ እንደ ልማዳችሁ፣ ልሞት አስራ ሁለት ቀን የቀረኝ ለምትወዱኝ ወዳጆቼ እሳድ ነው ለምጠሉኝ ደስታ፣ አስራ ሁለት ቀን የቀረኝ ልሞት እያላችሁ ልትፖስቱ ነው ምን ልታረጉ? ፎሎ ተደርጎ ነው ሲጀመር? ይሄ ፒፕል የሞተ ሰው ፎሎ የሚያደረግ ነው። በቁማችሁ ማንም ፎሎ ያደረጋችሁ ነፍሷን ይማረው እህታችን፣ ሰሞኑን የሞተችው የዘፋኝ አዱኛ ነው። ዘፋኙ ስሙ አዱኛ፣ ዘፋኝ ሚስት ስትሞት ሦስት መቶ ሺህ በተቀበረች ማግስት አምስት መቶ ሺህ ያስገባ ኢትዮጵያዊ ነው ያለው። ካልሞትክ በስተቀር ፎሎ አያረግሁም። ወንድማችን ስሞት ፎሎ አድርጉኝ ብለህ ተናዘ። ብትሞት ነው የሚሻለው፣ ካልሞትክ ፎሎ አያረጉም። እኔ መች እንደምሞት ሞት አላቅም፣ እንጂ ልክ ስሞት አንፎሎ ሆኜ እወጣለሁ። አንፎሎ ብላችሁ ስለማትሰሙኝ ከኦንላይን ወጥቼ ነው የምሞተው፣ እንጂ እናንተ እኔንማ ስድስት ሚሊዮን አስገብታችሁ ቤተሰቦች ወይን ይሄን አይታ እንኳን በሞተች ብለው ድጋሚ እንዲያለቅሱ ነው የምታስደርጓቸው። አሁን አዱኛ፣ የልጅቷ ቤተሰቦች ምንድን ነው የሚሉት? ስድስት መቶ ሺህ ገባች። ወይኔ እስከ አርባዋ እያችሁ አንድ ሚሊዮን ያስገቡ አላልኳችሁ? አንድ ሚሊዮን ያስገቧታል። አየሽ አሁን ቤተሰቦቿ ወይኔ ይህ አይተሽ እንኳን በሞች ምን ነው አይተሸዋሉ ቲክቶኩን እያሉ እንዲያለቅሱ ነው። ቆይ ለምንድን ነው ግን ፎሎ የምታደርጓት? ወይስ እስከ ዛሬ ከሞቱት ኢትዮጵያውያኖች ቲክቶክ ላይ ከነበሩት ከሰማይ ቤት የገቡ አሉ እንዴ? የገባሉ ነው ነገ መታ እዛ ላይ ምን የምታሳያችሁ እየመሰላችሁ ነው ፎሎ የምታደርጉት ግን ፎሎ የሚያደርጋት የኦሮሞ ልጆች ናችሁ ፎሎ የምታደርጓት ናችሁ ናችሁ ወይ ፎሎ የምታደርጓት ይሄንን ነው ማወቅ የምፈልገው ምንጉድ ናችሁ ግን ከምንጉድ ነው ግን የተወለዳችሁት እሷን ፎሎ የምታደርጉት ሰዎች ማን ናችሁ እኔ ባወቅኳችሁ ደግሞ ጉትናችሁ እናንተ